ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ትንሽ ወይዘሩ ጥሩ አይደለም እና ተኝ እንቅልፍ እንቅልፍ ይላል ምናምን፣ ቅዝቃዜ አለ፣ ዝናብ ነገር አለ እና አረፍ ብዬ ነው የማዋራችሁ ዛሬ። በምን እንትን መጣው ይመስላችሁ? የእናቶች ግሩፕ ላይ ያለሁበት እና እዛ እናቶች ግሩፕ ላይ አንዷ ትዳር ላይ ፈተና የሆነባችሁ ነገር ምንድን ነው ብላ ጠየቀች። ትዳር ላይ ፈተና የሆነባችሁ ነገር ምንድን ነው ብላ ስጠይቅ ያው የሚቀልድ ቀለደም ማይቀልድ በቁም ነገር እንትን ያለ ግማሹ ሃይማኖት፣ ይላል ግማሹ ኢኮኖሚ ይላል ግማሹ ትዳር ላይ ምን የማይፈትን ነገር አለ፣ ብዙ ነገር እኮ ይፈትናል ምናምን በቃ ሁሉም የራሱ እንትን የራሱን ተሞክሮ አጋራ። ግን ብዙዎቹ ብዙዎቹ እዛ ላይ ያየሁት ነገር ምንድን ነው? በባል ቤተሰብ በጣም የተማረሩ ናቸው። በባል ቤተሰብ ማለት ነው። እና አንዷ በተለይ ግሽግሽ ብላ ከኑሮ በላይ የከበዱኝ የእነሱ ባህሪ ነው፣ ከኑሮ በላይ የከበደኝ ብላለች። እና እኔ የምላችሁ የባል ቤተሰቦች ምንድን ነው ግን ይህን ያህል የልጅን ሚስት ወይ ደግሞ የወንድምን ሚስት ማሰቃየት ለምን አስፈለገ? እኔ በጣም ነው ግራ የሚገባኝ። በእውነት እኔ አሁን የወንድ ልጆች እናት ነኝ። ልጆች በእርግጥ ለአቅም አዳም አልደረሱም። ግን ወንድሞች አሉኝ ወንድሞች አሉኝ። አንድም ቀን አንድም ቀን በክፉ አይቻቸው አላቅም። ሚስቶቻቸውን እኛ ቤት እንደውም ከልጆቿ በላይ ከሴት ልጆቿ በላይ የኔ እናት ለልጆቿ ሚስቶች ነው በጣም እንትን የምትለው። እነሱም ቤተኝነት ነው የሚሰማቸው። በቃ ከኛ በላይ ነው። ከውጭ እንኳን ገብተው በቃ እንዲህ ሊጠይቋት መጥተው የሆነ ልብሳቸውን ውልቅቅ አድርገው ሽቲ ነገር ለብሰው ነው ጉድ ጉድ የሚሉት። በቃ ቤተኝነት ነው የሚሰማቸው፣ እንደ ቤታቸው እንደ እናታቸው ነው የሚያዩአት። እና ለምንድን ነው ብዬ ስገምት፣ በራሴ በራሴ ስገምት፣ ብዙውን ጊዜ ብዙውን ጊዜ ትዳር ውስጥ ገብተው እንዲሚያብኳኩ የሰው ትዳር ለመበጥበጥ የሚሞክሩ የወንድማቸውን ትዳር መበጥበጥ የሚፈልጉ እህቶች ምን አይነት እህቶች እንደሆኑ ታውቃላችሁ? የፍቅር ህይወታቸው ያልተስተካከለ የሚቀኑ እህቶች በቃ ባሏ አቢውስ የሚያደርጋት፣ የሚቀጠቅጣት፣ የሚሰድባት እንዲሁም ደግሞ የፈታች እህት ካለች ትዳርሽ ሰላም እንዲሆን አጠብቂ ትቀናለች። እሷ እዛ ጋር እየተቀጠቀጠች፣ እዛ ጋር አይነሽ ይጥፋ እየተባለች እዛ ጋር ወጣ ሳረሽ ወጥ እንትን አልሽ እየተባለች አንቺ እዚህ ጋር እንደ ልዕልት እና እንደ ንግሥት እያያዝ የሚይዝሽ ከሆነ ባልሽ ሰላም አትሰጥሽም፣ ትቀናለች፣ ትቀናለች። በነገራችን ላይ እንደዚህ አይነት ትዳር ላይ ነው ብዙ ጊዜ የባል ዘመዶች ክፉ የሚሆኑት። በጣም ትዳራችሁ ላይ ባላችሁ ቤቴ ቤቴ የሚል ከሆነ፣ ባላችሁ የሚያከብራችሁ ከሆነ፣ ባላችሁ የሚንከባከባችሁ ከሆነ፣ ባላችሁ ጥሩ አያያዝ ከያዛችሁ ላይ እንደ እንደ ልዕልት እንደ ንግስት ከያዛችሁ አለቃላችሁ። እዛ ሰቅሮ የሚቀጠቅጥሽ ከሆነ በአንቺ ማንም አይቀናም። ኢቨን የባል ዘመዶች እንደውም ገላገለችን በቃ እንደ ባልተፋቱ ነው የሚለዋችሁ፣ ባልተፋቱ በቃ ምክንያቱም ኃላፊነቱን መሸከም አይፈልጉም። ወደዚህ እንዲመጣባቸው አይፈልጉም። በቃ እዛው እንድትይዥ ነው የሚፈልጉት። እዛው እየሰከረ የሚቀጠቅጥሽ ከሆነ እየሰከረ የሚሰልብሽ ከሆነ በቃ ቢውዝ የሚያደርግሽ ከሆነ የቤት ውጪ የማይሰጥሽ ከሆነ ጉስቁልቁል ብለሽ የምታይ ከሆነ የአንቺን ትዳር ዞር ብለው አያዩት። ባልሽ የሚወድሽ ከሆነ የሚንከባከብሽ ከሆነ እንደ ልዕልት እንደ ንግስት ከያዘሽ ግን በቃ በቃ እንደ ጠላት ነው የሚያውሽ እንደ ጠላት። እና የፍቅር ህይወታቸው ስላልተስተካከለም፣ እናትም እንደዛው። ምክንያቱም እናትና እህት ያልኩት ለምንድን ነው፣ ብዙ ጊዜ ወንድምና አባት አባቶች በተለይ የሉበትም እዚህ ነገር ውስጥ እውነት ለመናገር። የባሌ አባት በደለኝ መተል ሴት እኔ አይቼ አላውቅም ሰምቼም አላውቅም። አልፎ አልፎ ወንድሞች ሊያደርጉት ይችላሉ አልፎ አልፎ፣ እሱንም የእህትና የእናት ያህል ግን የሚበዛ የለም። በተለይ እህቶች በጣም መርዛማ ናቸው፣ እናትም እንደዛው። እናት በሁለት ነገሮች ነው እናት እንኳን አንዱ ወንድ ልጅ ካፈቀረ በቃ እንትን አይልም ማለት፣ ሌላ ዓለም በቃ ከስራው ወጥቶ አንቺ ጋር እቤቱ በቃ ወደ አንቺ ነው የሚሮጠው። ኢቨን ወልዶም ከሆነ ልጅ እንኳን ካለው ቤተሰብ ካለው ምን ካለው ምንም ምንም በቃ ህይወቱ ያፈቀራት ሴት ጋር እና እሮጦ ወደ እሷ የሚመጣበትን ታይም ነው የሚፈልገው እንጂ ወደዛ ወደዚህ አይለም ከስራ መጣ ከች ነው በቃ እናቱ ጋር ሚስቱ ጋር ድሮ እንደ ላጤ ሆኖ ወይ ምናምን ሆኖ ከእናቱ ስር የማይጠፋ ወንድ ልክ ሲያገባ በሚስቱ ቁጥጥር ስር ይሆናል እና ይሄ ያስቀናታል እናትን በቃ ልጄ ረሳኝ በልጄ የተከዳች የተረሳች ሚስቱ የምትከለክለው እሷን አትጠይቅ የምትለው ምናምን ነገር መስሏት ሊሆን ይችላል አንዳንድ እናት ገባችሁ በዚህ ምክንያት አንድ ይሄ ነው ምክንያቷ፣ እናት ሁለት ድሮ ተቆራጭ የሆነ በቃ ጥቅማ ጥቅሞችም ያደርግ ከነበረ አሁን እዚህ ነው በቃ ትዳሩ ጋር ነው። ለሚስት ይሄን አርጌ ለልጆች ይሄን አርጌ ምናምን ስለሚል እነሱን ችላ ማለት ነገር እሷን ችላ ማለት ነገር ስለሚገጥም በቃ በዚህ ትናደራለች፣ ትቀናለች። እንደውም የሚመስላት ምንድነው የልጇ ሚስት ያከላከለች ይመስላትና ትጠምዳታለች ቅናት እናት የለም በቃ ይሄ ከኔ በላይ ወደደ ሚስቱን ወደደ አይነት ነገር እሱ ያድርባታል። ሁለት ደግሞ በአባቷ ባሏን አንቱ እያለች ከልጆቿ የተለየ ምግብ እየሰራች ታውቃላችሁ፣ አንዳንድ ቦታ ድስት ተለይቶ ነው የሚሰራው፣ ወጡ ለባል ተብሎ ችክን ተደርጎ ምናምን ነው የሚሰራው ለልጆች ምናምን። እንደዛ አይነት ኑሮ የኖረች እናት እዚህ ጋር ሚስት ልጆ አንተ ምንድን ነው ቆፍጠና ትልም እንዴ ወንድ ልጅ እንዲሆናል እንዴ ምናምን ብላ ጭራሽ ልጁ አቢውዝ እንዲያደርጋት ሁላ ልትመክር ትችላለች። ምክንያቱም እሷ የምታውቀው ትዳር ያንን ነው። አንቱ እያለች ሲመጡ ተሽቆጥቁጣ። እኔ አንዳንዶቹ እንዴት እንደወለዱ ሁላ የሚገርሙኝ ባልና ሚስቶች አሉ። አይነጋገሩም፣ ሁላ አይነጋገሩም እኮ አንዳንድ ባልና ሚስቶች። አይታች የድሮ እናትና አባቶች አይነጋገሩም። አንዳንዶቹ በቃ እሱ ቁጭ ብሎ ጋቢውን ለብሶ ቲቪ ያያል። እሷ ቁጭ ብላ ወይ ጓዳ ከልጆቿ ጋር ቡና እያፈላች ወይ እንትን እያለች ከልጆቿ ጋር የምትጫወተው እናት ነች። እና በእንደዚህ አይነት እንትን የኖረች በእንደዚህ አይነት የትዳር ህይወት ውስጥ የኖረች እና እዚህ ጋር ልጇ ከሚስቱ ጋር እንደዛ ሲሆን በቃ ትናደዳለች። የሆነ የወንዳ ልጫ የሆነ ይመስላታል ምናምን። እና አንተ እንደዚህ አትሆን ምናምን ብላ ትገባለች። ዘው ብላ ነው የምትገባው። እና የምትፈተፍተው ማለት ነው የልጇ ትዳር ውስጥ እና በዚህ በዚህ ምክንያት ነው ሴቶች በተለይ ከፈቱ፣ እህቶች በተለይ ከፈቱ፣ ትዳርሽን ጠንቀቅ በይ፣ አታቅርቢያቸው፣ ለባልሽም ንገር። ወንዶች በብዛት ይዋህነት አለባቸው እህት የምትቀና አይመስላቸውም ምናምን እና ጠንቀቅ እንዲል ለባልሽም አስጠንቅቂው መንበይ። እና ቅናት፣ የቅናት መንፈስ ነው እንደዛ የሚያደርጋቸው እነሱ በባሎቻቸው አቢዩዝ ስለተደረጉ እነሱ በባሎቻቸው ባሎቻቸው ስለማያስቡላቸው፣ ስለማይንከባከቧቸው፣ ብሎም ደግሞ ስለተፋቱ ማን ፈት ሆኖ ማን በትዳር ይቆያል? በቃ ይቀኑብሻል፣ ይቀኑብሻል። እና በእነዚህ በእነዚህ ምክንያቶች ስለሆኑ መፍትሄው ምንድን ነው? መፍትሄው ወደዱኝ ጠሉኝ ብለሽ ምን አጨናነቀሽ? አንቺ የእኔ ቆንጆ ምን አጨናነቀሽ? ገደብ አበጂ። ከተጠራሽ የሆነ ጥሪ ካለ ሂጂ። አትሂጂ አለ ሂጂ የሆነ ነገርሽን ይዘሽ ይዛሽ ምን ብለሽ ሂጂ፣ ጠይቂ ግን መለስ። በቃ በሐዘን በደስታ እንትናት በይ። ይሄ ግን ልጠፍ ሊለጠፉብሽ ቢሞክሩ እንኳን እንዳትለጠፊ። በቃ ገደብሽን ጠብቀሽ አስምረሽ በርቀት መኖር፣ እነሱም እንዳይመጡብሽ፣ አንቺም እንዳትሄጂ። ይሄ ክሎዝ የሚሆን ነገር ነው። መሰረታዊ ነግ ላይ ልምጡ መሰረታዊ ነግ ሂጂ፣ ገደብ ይኖርሽ በቃ ገደብሽን ድንበርሽን አጥርሽን አታስደፍሪ። ገደብ አበጪ። በቃ በተረፈ ወደዱሽ ጠሉሽ፣ ምንም የሚያመጡት ነገር ስለሌለ ቅናትም ራሳቸውን ነው የሚጎዳው። ገባሽ? ትዳርሽን ሊያፈርሱ ሲሞክሩ ይበልጥ ይጠብቃል። ይሄን ነገር ካወቅሽ አንቺ ትዳርሽን ጠበቅ አድርገሽ መያዝ ነው። ይሄን ያህል እንደዚህ ቦታ ሰጥተሽ ከኑሮ በላይ ከበዱኝ ምናምን እያላችሁ እየያት ነው ደስታውን አይችሉትም እነሱ በኋላ ማዳት በማዳት ሆነሽ ቤት አባቷ ነው የሚሉሽ። እንደዛ እንዳትሆኝ። የእህቴ ቅናት እንግዲህ እነሱን ይውዳቸው እነሱን ይብላቸው። ይህን ነው ማለት የምፈልገው። ስላዳመጣችሁኝ አመሰግናለሁ። ባባይ